እንግዲህ እየሮጠ ወደ ሳሎን ነበረ ደንብሮ እየሄደው፣ ማን ነው ሳሎን ቁጭ ብሎ ናሆምን አግኝቶታል። ናሆም ጋም እያወሩ አረ ጨጓራ ተቃጥሯል የእጅ ኋል ጠጣ ብሎ ኪችን ገብቶ ነበረ። ክችን ሲሄድ እንግዲህ ጽናት የለችም። ጽናትን እንግዲህ ስትመጣ የት ነበርሽ ብሏታል ማለት ነው። ምን ፈልግ የመጣ ብትለውም እንዴ ቤቴ ነው እያለ ሲያወሳስብ ነበረ ማለት ነው። ኪራ እና ወተት ላምጠልቅ ብለዋለች እምቢ ብሏል። ልቀፍክ ብለው እንግዲህ ተቃጥፏል ማለት ነው። ጽናት እንግዲህ ሙዚቃ ከፈትልኝ ኪራ ብላው ሙዚቃ እንደንስ እኛ ፈታ እንበል እያለች ያው እድሜ ለሶሲ ሶሲ እንግዲህ የራሷ የምትጠቀመው የተለያዩ በቃ የተለያዩ ሱሶች አሉባት ለዚችም ሰታታለች ማለት ነው። በኋላ ግን መድኃኒት ነው የራስ ምታት ነው ብላ እንደሰጠቻት ተናግራለች ማለት ነው። ሐኪም ቤት እንኳን ድሪያት ልሂድ ብላ ብሎ ሲል ኪራ ሴቶቹ ቤቲም ተፍጨርጭራለች። እንዴት ከሰራተኛ ጋር ተቃቅበት ተኛለክ እያለች ነበረ። ሰላም ጤና ስጥልኝ፣ እንዴት አላችሁ የዩቲዩቡ ቤተሰቦች? ሰላም ሰላም ብያለሁ፣ ሰላማችሁ ይብዛልኝ። ለቤት አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ለነባሮች፣ መታችሁ ስለምታበረታትኝ ከልብ አመሰግናለሁ። ፈጣሪ ያክብርልኝ እያልኩኝ ዛሬም እንግዲህ ጽናት በጣም የምንወደው በጉጉት የምንጠብቀው ጽናት ክፍል ሀያ ተለቋል ማለት ነው። እንዳያችሁት ሶዚ? ለጽናት እንግዲህ መድኃኒት ሰጣታለች ማለት ነው። ሶሲ እንግዲህ ብዙ አይነት የተለያዩ ሱሳሱስ እንዳለባት ከዚህ በፊት ኪራ ተናግሮ ነበረ። እኛም እንደተመለከትነው ሲጋራ ታጨሳለች ማለት ነው። እንግዲህ የሌላው ሳያንሳት ኪራንም መጠጥ እንግዲህ ሱስ ውስጥ ጨምረዋለች ማለት ነው። ሰክረው አብረው መግባት፣ በቃ የተለያዩ ነገሮችን ማድረግ ጀምረዋል። የእሱ ሳያንስ ጽናትን በምታገኝበት ስታጣ በመድሃኒት ፅናት እንግዲህ አሟት በተኛችበት ሰዓት ነው። አዛኝና ሩኅሩኅ መስላ ተነሺ ይሄ አጉል አባባል ነው ብላ ከላሷ ድረስ ሄዳ መድኃኒት የሰጠቻት ማለት ነው። ማንም ራሱን ሲያመው የራስ ምታት ፓናዶል ነው ብሎ ይውጣል ማለት ነው። ግን የሰጠቻት መድኃኒት በጣም ራስን የሚስትና የሚያሳብድ በቃ ይሄ እንደ አደንዛዥ እጽ ራስን ስታችሁ እንትን የምትሉበት ነው ማለት ራሷ የምትጠቀመውን የሱሳሱስ መድኃኒት አንስታ ለጽናትም ሰታታለች። ጽናት ደግሞ ዋህነቷን እኔ መድኃኒት አልፈልግም ብላት ነበር። ይሄ አጉል አባባል ነው ብላ ተቀብላ ተዋጠች። በኋላ ነው እንግዲህ ጭንቅላቷን ማንሳት ያቃታት። በዛው አካባቢ ስትሰጣት ራሱ ሰራሁልሽ የሚል አባባል ይመስለኛል፣ ሶሲ ጭንቅላቷን እየነቀነቀች ነበረ። እንግዲህ ቀጥ ብላ ወደ ሳሎን ነበር የሄደችው ማለት ነው። ሳሎን ላይም ኪራ ኪራ እያለች በሄደችበት ሰዓት ነበረ ፌን ተሰርታ የወደቀችው። በወደቀችበትም ሰዓት ሁሉም ነበሩ እዛ ጋር፣ ያው ውሃ አምጥተው ውሃ ፍሰውባት ነቅታለች ማለት ነው። ከነቃችን በኋላች ልጅ ምን ሆነች እያሉ ነበረ። ቤቲ እንግዲህ አሁንም የቅናት መንፈስ አሳብዷት፣ ባክሽ ቤ ጽናት ተነሺ አጉል መሞላቀቁን ትተሽ ማስመሰሉን ብላታለች። እሷ ግን አሟት ነው እያስመሰለች አልነበረም። በዛን ሰዓት ራሷን አታውቅም ማለንም ጽናት። ቤቲ ግን እንደዛ እያመማት እያየሽ ዛሬም የቅናት መንፈስ ከጭንቅላትሽ ውስጥ አልወጣም ማለት ነው። እኔ በጣም ታሳዝነኝ፣ ጽናት ናት መከረኛዋ ማለት ነው። በእናንተ በኪራ እንግዲህ ፍቅረኛሞች ትደበደባለች፣ እንደዚህ ደግሞ አጉል መድኃኒት ይሰጧታል። በቃ ፈጣሪ ሁናት ለጽናትዬ ማለት ነው እና በቃ አሟታል አኪም ቤት ልውሰዳት ብሎ ያው የእናቴ ኃላፊነት አለብኝ ኃላፊነት አለብኝ እያለ ፊራም አኪም ቤት ሊወስዳት ሲል ሶሲ ስራዋን ስለሰራች ለምን ከምሩ ጋር አትሄድም? እኔስ እቤት ውስጥ ጥለከኝተ ህክማ ንቀት ነው እያለች እንግዲህ አኪም ቤት እንኳን ይዟት እንዳሄድ ምን እንዳመማት ማስታገሻ እንኳን እንዳይሰጣት እች ልጅ አብዳ ከዛ ቤት እንድትወጣ ያረገችባት ነገር መሰሪ ነው ማለት ነው እና በጣም ነበር የሚገርመው። እንግዲህ ቤቲም እዛ ልትሄድ ነው እያለች ነበር። አዎ እዣስ ቢሄድስ ምን ችግር አለው ብሏል። ኃላፊነት አለብኝ እያለ ነበረ። ለምን ከናሁም ጋር አትሄድም ብሏል። አትሄድም ብላለች ቤቲም እንግዲህ። ናሁምም አይ እኔ እዣ ትሄዳለው ብሏል። እንደዛ ሲል በቃ እኔ ከሶሲ ጋ ልውጣ አለ ኪራ ማለት ነው። ቤቲ ግን የምን መውጣት ነው ከሶሲ ጋ ብለዋለች ማለት ነው። እንግዲህ ቤቲ ኪራ ከሶሲ ጋ እንዲውጣ አልተፈለገም። አልፈለገችም ማለት ነው። እና እንግዲህ ሙዚቃ ክፈት አብረን እንደነስ እያለችው ነበረ። ያው እሷን እንግዲህ ሊያስተኛት ይዟት መጥቶ ወደ ክላሱ ኪራ እንዳያችሁት ነው። ያው እሷም እጇን ጣል አርጋ፣ ጽናት አብረው ተኝተው ነበረ። በዛም መሀል እንግዲህ ቤቲ ወደ ጽናት ክላስ በሄደችበት ሰዓት ኪራንና ጽናትን አብረው አይታቸዋለች ማለት ነው። ፈጣሪሁ ትዕግስቱን ስጠኝ ብላ እዛ ጋር ስታውራ ብቻውን ስታግሮ መርም ኪራ ነቅቷል ማለት ነው። ቤታም ትሰር ያለሽ እዚህ ብሎ ሲላት፣ እንዴ እርዳታ ክታስፈለገ እርዳታ ካስፈለገ ልረዳችሁን የመጣሁት ብላ ነበረ። የምን እርዳታ፣ እንደዛ አሟት እያየሽ ነው እንዴ ብሎ ሲላት እና ክንዲ ክን ዘርግተክ ነው እንዴ ከሰራተኛ ጋር የምትተኛው? እኔ እንዲህ ከሰራተኛ ጋር ተኝተክ ሳይክ ምን ይሰማኛል? ሌላስ ምን ተፈጠረ? የምንም አልተፈጠረም። ድላዋለች ማለት ነው። ምን ይፈጠራል ብለሽ ነው ይህን አጉል አስተሳሰብሽን ከውስጥሽ አውጪ ብሏታል። እንግዲህ ኪራ ቤቲም ማለት ነው እና ተነስ ተነስ አሁን ሴጣኔን አታምጣው ብላው ነበረ። እጅግን አንሳና ትነስ ብለዋለች። እንግዲህ በጣም ያናደዳት ያው ክንዱን እንግዲህ ዘርግቶ ሌላ ነገር እንግዲህ ቢያስቡ እንጃት ከለኪውም ይሄ ልጅ ወንድ ነው ማለት ነው እና ወንድም በመቆጣጠር አታድኙም። ጭራሽ እንደዚህ አይነት ነገር እንትን ስትይበት የባሰ ሌላ እድል ውስጥ እየከተትሽ ነው የምትሄጂው። ቤቲ አስቢበት ማለት ነው። እንደው አሁን ይሄ ድራማ ስለሆነ ያው ወደፊት ትዳርሽ ላይም አደጋ ያመጣል ማለት ነው። ቅናት በእንደዚህ በእንትን ነገር የሚገባ መንፈስ ነው ማለት ነው እና ፈጣሪ ቅናትን የያዝልን ማለት እፈልጋለሁኝ። እንግዲህ ተነስቶ እሱም ወደዛ ሄዷል ማለት ነው። ምሩ አልቀሳለች። ለምን አለቀሰች? ቤት የጽናት ስለታመመች ማለት ነው። በዛ መሀል እንግዲህ ናሆም እያጽናናት ነበረ ምሩን ማለት ነው። በቃ አይዞሽ አንቺ ራስሽን ጠብቂ ብለዋለች ብሏታል ማለት ነው። እና እዛ ጋ እንግዲህ ኪራል ባበሳጩት ሰዓት ጽናት ምንድን ነበር ያለችው ሳሎን ተኝቶ አይተዋለች ማለት ነው። በጣም ተበሳይቶ ባየችው ሰዓት ጽናት ኪራ ኪራ ብላ ተንቅልፉ ቀስቅሳው ምን ሆነ ካል ስትለው ምንም አልሆንኩም እንኳ ብሏታል ማለት ነው። ታዲያ ለምንድነው እዚህ ሶፋ ላይ ምንም ሳትለብስ የተኛ ካው? ኪራ ለምን ራስክን አትጠብቅም ስትለው አይ ድንገት ተኛ ሁን በዚሁ እኮ እንቅልፍ ይዞኝ ነው ብሎ ለጽናት መልሶላታል። ጽናትም ለምንድነው ድርብስ እንኳን አምጪልኝ የማትለኝ ብትታመምስ? ለምንድነው ራስ ግን የማታስከብረው እያለችው ነው ማለት ነው እና እሱም እንግዲህ ቀና ብሎ አይደለም እኮ እኔ እኮ እንደ ቀልድ ጋደም እንዳልኩ እንቅልፍ ወስዶ ነው እያላት ነበረ። እንግዲህ በዛ መሀል አያለቀሰችን በዋ መቶ እልህ ይዟ ስትንትን ስትል ምሩ መታለች። ዛሬም መታካት ብለዋለች ማለት ነው እና ኧረ አልመታኋትም ብሏታል። እና ምን ተፈጥሮ ነው ብላ ምሩም ስጠይቃት እዚ ጋ ኩርምት ብሎ ብርድ ልብሱን ሳይለብስ አደረ። እኔ እኮ ሁለቱ ባያስቡለት እኔ አስብለታለሁ፣ ጨነቃለሁ እዚህ ጋር ደግሞ የማዘር የእናቱ አደራ አለብኝ ብላለች። ኪራም በጣም ተገርሞና ተደንቆ እንዴ አለ እንደዚህ፣ ጽናት ለእኔ እኮ የምትጨነቅ አይመስለኝም፣ ነካ ታስብልኛለች እንዴ ብሎ በጣም ተደንቆ ነው ነበረ እንግዲህ ጽናት በዛ መሀል ተናዳ ኪራ ብለዋለች፣ እነሱን ተዋቸው እኔ እንከባከብካለው፣ እኔ አስብልካለው ለምንድን ነው ለእነሱ መላ የማትተዋቸው የማትተዋቸው እኔ አለሁልክ በጣም ነው የማስብልክ ብላው እንግዲህ ኪራ ራስክን ማስከበር ያለብክ ራስክ ነክ ካላስከበርክ ግን ማንም ይንቅሃል ብላው በጣም ተናዳ ሄዳለች ምሩም ምን አለች ምሩ ጽናት እኮ አንተ እንደምታስባት አይደለም በጣም አዛኝ ርህሩህ ለሰው የምትሳሳ የምታስብ አስተዋይ ታጋሽ ናት ብላ ነግረዋለች ኪራም፣ ለእኔ እንዲህ የምታስብ አይመስለኝም ለካ እንዲህ ትጨነቅልኛለች ብሎ ያው እሱም ወደ ራሱ ግምት ወስዷል ማለት ነው። እንግዲህ ክላስ ውስጥ ሄዳ እራት ላቀርብ ነበረ ባለችው ሰዓት ምንድን ነው ያላት ቁጭ በይ እና ትንሽ እናወራ ብሎ ከእኔ ጋ ብለዋለች። ጽናትም አዎ ብሏታል። እንግዲህ እያወሩ ነበረ የሚፈራንግ ላለጉ ሰዎች እኮ ያው ልብ ለልብ ስለማይነጋገሩ ነው እንጂ ፍላጎታቸው በውስጣቸው አለ። አንቺ ደግሞ ለእኔ በጣም የምትለይ ፍጡር ነሽ፣ ልዩ ሰው ነሽ፣ ከሌሎቹ በጣም ትለይብኛለሽ እያላት እንግዲህ እሱም የልቡን እየነገራት ይገኛል። በዛ እያላት ባለ ሰዓት ነበረ እቺ ታንከሲስ ሶሲ የሚሏት ሱሰኛ ሶሲ ይውነትም የመጣቸው ማለት ነው። እና እንግዲህ እሷ መጣች ሰዓት ብድግ ብላለች ማለት ነው። ብድግ ብላም ራት ላቀርብ ነበረ ትመጫለሽ ወይስ ትላት፣ አልፈልግም አሁን ውጪ ብላታለች ማለት ነው። ጽናትም እንግዲህ ራት ለማቅረብ ለመናገር ነበር ሄደችው። ያንን ትዕዛዝ አስተላልፋ ከክላስ ወታለች ማለት ነው እና ያው ሶሲና ቤቲ ቅናታቸው አይጣል ነው እንግዲህ ኪችን ውስጥም ውሃ ሊጠጣ መጥቶ ያው ምን ሆነክ ነው፣ ኪራ እኔ እኮ የሆን ነገር ስትሆን ፊትክ ላይ ነው ማነበው በጣም አውቃለው እያለችው ነበረ ጽናት ማለት ነው። እሺ አባቴ ምን እንደሚያደረግ ታውቃለህ እኔ ስናደድ ብለዋለች ማለት ነው። ምንድን ነው የሚያደርገው ብላ ብሎ ኪራም ጠይቋታል። ልንገርክ ብለዋለች፣ አዎ ብላ ስል መታቀፍ ልቀፍክ እንዴ ብላ እንግዲህ አው ብለው ልክ ሲተቃቀፉ ቤቲን ከች ብላ ወደ ክችኑ ገብታለች ማለት ነው። እና ምን ትሰር ያለሽ ቤታ ብሎ ባለ ሰዓት አይ ምን ሰራለው ድንገት መጥቼ ነዋ እያለችው ነበረ። ጭራሽ እዚህ ትርመጠመጥልኛ አለክ ክችን ለክችን ከሰራተኛ ጋር ብለ አሁንም እንግዲህ ቀናቷን ትናንትም ዛሬም እኮ እንዳሰብሸው አይደለም ቤቲ። ተረጋጊ፣ ተይ ብሏታል። እንግዲህ ቀጣይ ክፍል ምን ይመስላችኋል?